አፈቅርሻለሁ ለእናቴ የሚሰማኝ አንተ ሰውዬ እኔ ጋር እንደዚህ የሚባል ስሜት የለም ያመሃል እንዴ እኔ አንተን በፍጹም አልወድህም ያመሃል እንዴ እና ሰኒ ስለምታናድደኝ ነው እና ስለምታናድድሽ ነው ስልኬን ወስደች እሷን ካፌ ቀጠርሻት ምን ይህን ነገር ደገምሱ ይሄ ብቻ መሰለህ እንዴ ምን ብለው እንደሆኑ ላላቅም ጭራሽ ስመዋለች ካፌ ማቆሶ መጣብኝ

ደርሶበታል። ክብሮም ለሰኒ የፍቅር ጥያቄ ፍቅሩን ገልጾላታል። እሷም ደስተኛ ትመስላለች። ናሆም የምንደዛው ለመራዊት ታገቢኛለች ጥያቄ ዛሬ ላይ ጠይቋታል። እንግዲህ በእርግጥ እነሱ እስከ ዛሬ እየኖሩ ነው፣ ዛሬ ላይ ግን ደስ የሚል ጊዜዎችን አሰር አሳልፈዋል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበድልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነው ጽናት ድራማ ክፍል ዘጠና አራትን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘንድ በአክብሮት ጠይቃለሁ። ናኦሚ ለመራዊት የፍቅር የታገቢኛለች ጥያቄ ተንበርክኮ ዛሬ ላይ ጠይቋታል። እሷም በጣም ደስተኛ ሆና አላገባክ ነው ደስተኛ የደስታ መልስ መልሳለታለች። በመጨረሻም እንግዲህ በደስታ ተውጣ እስተማርቀት ድረስ ደርሳለች። ክብሮ ሳኒን ተከታትሎ የተከራየች ቤት ቤት ድረስ እበሩ ላይ ድረስ አብሯት ተከትሏት ሄዷል እሷም ደንግጣ ደግሞ እዚህ ምን ትሰራለህ ብላም ትለዋለች እውነት ተከራይተሽ ነው እውነት በአንዴ ነው እንደዚህ የቀየርሽው እያለ እንግዲህ እሱም ተገርሞም ነበረ በር ላይም ቆመው እየተጨቃጨቁም ነበረ ለምንድን ነው ግን ሰኒ እንደዚህ የራቅሽኝ ለምን ምንድን ነው እንደዚህ ሁሉ የተፈጠረው እያለም ሲላት እንግዲህ ሂድልኝ ብላ በሩን በርግዳው ወደ ቤት ገብታለች በሩን አዘጋችውም ነበር እሱም ተከትሏት ገብቷል በዚህ አጋጣሚ እንግዲህ አንዳንድ ነገሮችን ያወራሉ ብለን ተስፋ እናደርጋለን የምናይ ይሆናል ጽናት ቁጭ ብላ ያለችበት ኪራ ይመጣል። ኪራም ሲመጣ ምናፈልገ ከሆ የምጠይቀኝ ነገር አለ ብላም ትለዋለች። አዎ ብሎም ይላታል። ምንድን ነው ንገረኝ እያለችም ስትለው እንግዲህ ኪራ ለጽናት እኔ ያንቺ ነኝ። ምንምና ምንም ነገር ቢፈጠር እኔ ካንቺ ሌላ ምንምና ምንም ነገር እንዳሌለኝ ለማንም እንደማልሆንም ሊገባሽ ይገባል ፅ ብሎም ይላታል። እንግዲህ ይሄንም እኮ በተግባር አልሆንክልኝ እንጂ እየሆንክ ነው እያለች ትለዋለች። እሆናለው ፅ እኔ እኮ ተቸግሬ ነው እያለም ሲላት እንግዲህ አወቃለው አንተ ቤቴናት አሳዝናክ ነው እሱ አስቸግሮክ ነው እያለችም ስትለው እውነትሽ ነው ወይ ስታንጀትሽ ነው እኔ እንጂ አላውቅም እየተረዳሽ ነው እያለ እንግዲህ ጽናት ኪራን ስለተረዳችው በጣም ደስ ብሎታል። አንዳንድ ነገሮችን አውርተው እንግዲህ ሰላም እንዲፈጠር ትናንትና የተፈጠረውን ችግር የሁለታችንም ጥፋት ነው ብለው እንግዲህ ጥፋታቸውን አምነዋል ማለት ነው። ዛሬ ላይ ግን እሺ ይቅርታ ታሁን ወዲያ ህይወታችን እንዲሆን እንዲበጠበጥ መንገድ አንከፍትለትም። በማለት እንግዲህ ወደ ፍቅር ገብተዋል ማለት ነው። ሰኒ እየሆነችና የተደረገባት ሴራ ዛሬ ላይ በሷ እጅ ተደርሶባታል። እንግዲህ ከዚህ ፊት ሊና ነበረች ሚሴጁን የጻፈችላት። ነገር ግን ሰኒ ክብሮም ነው የጻፈልኝ ብላ ነው የሄደችው። ይሄ መሰለኝ ተክብሮ ነው የመጣው ብላም ነበር የሄደችው። ነገር ግን ተክብሮም አይደለም። ዛሬ ላይ ክብሮም ተከታትሎ ገብቶ እቤት ድረስ ገብቶ እንግዲህ እንደሚያፈቅራት ይነግራታል። እኔ ከአንቺ ወዲያ ማንን ምንም ነገር አንቺን ሳይ ውስጤ በቃ ልቤ ተረተር ይላል እያለ እንግዲህ የፍቅር ጥያቄዎችን አንዳንድ ነገሮችን እየጠየቃትም ነበር። አንተ ውሸታም ግን እውነት ግን ነው እያለች እሷም ስትለው ነበር። አዎ እውነቴን ነው የሞተችው እናቴን በቃ በአንቺ ደስታዬ አንቺን ሳይ ሁሉ ነገሬ ሙሉ ይሆናል። እኔ አፈቅርሻለሁ፣ አንቺም እኮ ታፈቅሪኛለሽ አደል እያለም ሲላት ነበር። አይ ውሸት ነው አላፈቅርክም እያለችም ስትለውም ነበር። ነገር ግን በስተመጨረሻም ፍቅሩም እንድትቀበለው አድርገው ለች የምትቀበል ትመስላለች፣ ብለን ተስፋ እናደርጋለን። ምክንያቱም እየሆነች ያለችው የምናይባት ነገር ትንሽ የምትወደው ይመስላል። አዎ ስለምትወደው ነው። እንግዲህ ከሊና ጋር ውጣ ወረድ የገቡት ማለት ነው ባለፈው እንግዲህ ሲስማት አንዳንድ ነገሮችን ብለውም ነበረ። በዚህ አጋጣሚ ለኒና ሊናን እንደዚህ ብለሃት ቢሆን ነው ብላም ትለዋለች። ምን ማለት ነው ባለፈው ትናንትና የተፈጠረውን ነገር ሁሉ አይቻለሁ ብላም ትለዋለች። በዚሁም አጋጣሚ ክብሩን በጣም ይነድዳል። ትናንትና የጻፍክልኝ አንተ ራስ አደለህ እንደ ቀጠርከኝ ብላም ትለዋለች። በዚሁም አጋጣሚ እንግዲህ ሌላ የጻፈችለትን የጻፈችላትን ሜሴጅ አንተ አደለክ፣ ይሄን የጻፍክልኝ በአንተ ስልክ ሌላ ሰው የሚጠቀማለ ብላም ስትለው እንግዲህ መጨረሻ ላይ ሜሴጁንም ስታሳየዋለች። ሜሴጁን ስታሳየው በጣም ይደነግጣል። ይችማ የእሷ ሴራ መሆን አለበት የእሷ ስራ መሆን አለበት እገላታለሁ ብሎ እንግዲህ ጥሏት አራግፋት ይሄዳል ማለት ነው። በዚህም አጋጣሚ እየጮኸ ነበር ወደ ቤት ሄድ እኔም ተከትል ይሄዳለሁ ብላ ሰኒም ተከትለውም ሄዳለች ማለት ነው አንድ ላይ ተያይዘው ሄደዋል ሊና ሊና እያለ እየጮኸ ነበር ወደ ቤት የገባው ሊና ደግሞ ከቤት ጋር ቁጭ ብላ ነበረ ቤት ጋር እያወሩ ውይ ይሄ ልጅ ደግሞ ያለኔ የሆንለትም አይደለ ያለኔ በቃ የዚህ ቤት ሰው ያለኔ የሆንለትም እያለች ጉዷን አልሰማች እንደዛ በጉጉ ስትጠብቀው የነበረው ክብሮ ወይ ክብሮ ቤ ብላ እንደተቀበለችው እንግዲህ አንጅ ሰይጣን ስራሽ ምንድን ነው ምንድን ነው የሰራሽ ብሎ እንግዲህ በዚሁም ተከታትላ ቤት ሰኒም ደርሳባታለች። ሰኒም እንደደረሰች አሁን ነፍስሽን ነው የማወጣልሽ ማንም አያድንሽም በማለት እንግዲህ ስትፎክርባት፣ እሷን በጣም ደንግጣለች። እየጮኸችም ነበረ። ጨምድዳ ይዛታለች ማለት ነው። ጨምድዴ ነው የምደፋሽ እያለች እንግዲህ እሷን እየፎከረችባት ነበረ። በዚሁም አጋጣሚ እነ ጽናት እነ ክብሮ እነ ጽናትና ኪራ ይመጣሉ። ኪራና ጽናትም ሲመጡ እንግዲህ ምንድነው ምንድነው የተፈጠረው ምናምን እያሉ አንዳንድ ነገሮችን ሲጠይቁ እንግዲህ ካፌ ላይ ሲሳሳሙ እንዲያውም ጭርት ይውጣብክ ያለችው ነበረ ካፌ ላይ ሲሳሳሙ የጻፈችለት ሚሴጅ ምናምን ሲነግሩ ደገምሹ ደግሞ በእነሱ ደገምሹ እያሉ እንግዲህ ገላግለዋት፣ አንቺ አሁን ሂጂ ወደ ክፍልሽ ብለው ሊናን ወደ ክፍሏ ሸኝተዋት ነበር። ነገር ግን እሽን ያሁን ውሃ ልጠጣ ብላ ሰኒ ተከትላ ትሄዳለች ማለት ነው። ሊና በተቀመጠችበት ሆይ ልትቆለልብኝ ነበር እኮ እያለች እንግዲህ ብቻዋን እያጉረመረመች ነበረ። እያጉረመረመች እያለ ነው በለዋላ ያሁንም ደረስ ያለችባት ሄዳ ልትቆለልብኝ ነው እንዳለች ቆንላባታለች ማለት ነው። ወይኔ የገደለች እንድረሱልኝ የሚል ጥሪ ማስተላለፋ ነበረ። በሱም አጋጣሚ ተከታትለው ሄደው እንግዲህ አድነዋታል ማለት ነው። ነገር ግን ሰባብራ ሰባብራ ጥላታለች። እጇም አልቀረ፣ እግሯም አልቀረ። ሊና በጣም እየጮች ነበረ። ገደለችኝ እኮ ሰባበረችኝ እኮ እያለች እንግዲህ ሀላ የተዋቸዋል፣ እነሱም ሄደዋል። በዚሁም አጋጣሚ ክብሮ እንደገና ተመልሶ ሲመጣ ሰኒ መስላት አሁንም ትጮኋለች። በቃ ከነኔ ኔራ ሰው የምትፈሪው የለም አይደለ እያለ አንቺ፣ እሷ ሆና ነው እንጂ አንቺ እኮ በማትገቢበት ነው የገባሽው። በጣም ጫንድዳ ነበር የምትጠልሽ እያለም ሲላትም ሲያሽብባትም ነበር። ሆይ መስ አስተረፈችኝ አንተ ደግሞ እግሬን ትሰብረኝ እያለች እሱንም ስትለውም ነበር እንግዲህ። በዚሁም አጋጣሚ ሰኒ አልተቻለችም። በክብሮ የመጣ በአይኔ የመጣ ብላለች። አልተቻለችም ማለት ነው። ጠምዝዛ ጥላታለች ማለት ነው እሷን እሷም እንግዲህ ሁለተኛ የለመደኝም ምን ነው ቢቀርብኝ እያለች እንግዲህ፣ የጫማ አይነት ነው እሷም የደበደበቻት ማለት ነው። በዚሁም አጋጣሚ ሆ እነኝ ልጆች በቃ ብሶባቸዋል ለይቶላቸዋል እያሉ ጽናትና ኪራ ቁጭ ብለውም ነበረ። አይ ሰኒ ቆይታለች ክብሮን፣ በቃ አሁን ተከተለ ማለት ነው እያሉም አንዳንድ ነገሮችን እያወሩም ነበረ በዚሁም አጋጣሚ ሰኒ ወደ ቤቷ ተመልሰ ሄዳ ነበረ። ተከታትሏት እንግዲህ ጽናትም ሄዳ ነበረ። ለጽናትም ከፍታላት አንዳንድ ነገሮችን እያወሩ ነበር። ለምንድ ነው ግን ከኛ መራቅን የመረጥሹ? ለስድስት ወር ነው ቤቱንም የተከራይሁት እያለች ስትላቸውም ነበር። ግን እህትሽ አሁን ምን ትልሻለች? ምናምን ሲሏት እህቴ ማታ ደውላ ነበር፣ ግን ግራ ሲገበኝ ትራስተራሱን እያሳዩ ነበር ሰዋራት ነበረች እያለች እሷም ስትላቸውም ነበረ። ግን ለምን በዚሁን እንደዚህ በዚህም ፍጥነት እንደዚህ ልታደረግ ይቻልሽ ለምን አትረጋጊም? እያሉም ሲሏት ለጊዜው ተናድጄ ነበረ እያለች እሷም ብላለች። እንግዲህ በዚሁም አጋጣሚ መራዊትም ሄዳለች። መራዊትንም ተቀብለዋታል። መራዊት ደግሞ ዛሬ ላይ እንግዲህ ክብ ናሆሚ ቀለበት እንዳደረገላት እጀን ከብዶኛል፣ ደስ ደስ ብሎኛል ብላ ደስታቸውን እየገለጸች ነበረ። ደስታውን እየገለጸችላቸው እነሱም እኛም እኮ እናውቃለን፣ ለአንቺ የሚደረገው ነገር እኛ የማናውቀው ነገር የለም፣ ሁሉንም ነገር እናውቃለን እያሉ ሲያስደስቷትም ነበረ። በጣም በደስታም ነበረ። በቃ መራዊ ተመጣች ምግብ እንብላ እያሉም ሲሉም ነበረ። በዚሁም አጋጣሚ ስለ ሰኒ እንግዲህ የሰኒን ነገር እያወራቻት ነበረ ማለት ነው። ጽናት ሰኒ ቤቲን እንደዚህ ሌና እንደዚህ ጨምድዳ ጣለቻት ምናምን እያለች ልታወራላት እያለች እንግዲህ በዚሁም አቋርጠዋል። ወደ ቤት ተመልሳም ነበረ ሌን ሰኒ ቤት ማነች ጽናት። በዚሁም አጋጣሚ ቤቱን ዝረክርክ አድርገውት ነበረ ልብሱን እያጣጠፈች እያለ ወይ እነህ ልጆች በቃ እንደዚህ ቤቱን እንደዚህ ነው የሚያደርጉት እያለች በዚሁም አጋጣሚ ልብስ እያጣጠፈች እያለ ቤት ሻንጣ ውስጥ እንግዲህ ቦርሳዋ ውስጥ ስልክ ይገኛል። በጣም ትደነግጣለች። የምታሴረው ሴራ እውነትን በሽተኛ ታማ ሳይሆን እኛ ላይ የምታሴረው ሴራ ነው ብላ በጣም ደንግጣ ስልኩን ይዛ እያየ ኪራ ይመጣል። ኪራም ሲመጣ ታማለች ታገግን የምትላት ልጅ እንግዲህ ዛሬ ላይ ተቦርሰዋ ውስጥ ምን እንዳይሁ እንዳሳዩ ዛሬ ላይ ያሳይካለው ቤቲ ማለት ልጅ ግን የገደለች እንግዲህ እኔንም ልትገል ስትህል ልትገል መርዚያ ጠጣች ያልሆን ሲላት እንግዲህ ፍቅር በሰራተኝነት አስገብተ አንተን የራሷ ልታደርግ የሞከረች ሰይጣን ነች እያለች አንዳንድ ነገሮችን ስትለውም ነበር። አሁን ትክክል ነች ብሎም እንግዲህ መጨረሻ ስልኩንም ሲያይ በጣም ተገርሞን ነበረ። እንዴት እንደዚህ ታደርጋለች? አሁን ማስወጣት ጆሮዋን ይ እያለም ሲል፣ አሁን አይሆንም፣ ነገ ጠዋት ያለውን ነገር ነገ ጠዋት ተመካክራል እናስወጣታለን እያለም ሲል ነበረ። በዚሁም አጋጣሚ ቤትን ሂጂ ሊና ጋደሪ ብለዋት ሊና ጋም ሄዳ ነበረ። ሊናና ቤት እንግዲህ ሲነጫነጩ ነበረ። አትንኪኝ ስተኛ ተኝ አንቺ ጋ ልጫውትን በሽታዬን ላስታመበት ህመሜን ላስታመበት እያለች እየተነጫነጨችባትም ነበረ። በዚ አጋጣሚ ተነሳ ሊና ወደ ኩሽና ሄዳ ነበረ። ወደ ኩሽናም ስትሄድ ጽና ተከታትላ ትሄዳለች። አንችነሽ እንደ ለካ ያቺ እብድነች ብዬ ነው ምናምን እያለቻትም ነበረ አይ እኔ አይደለሁም፣ ሂጅና ኬራ ብርድ እንዳይመታው ሂጅ። እንግዲህ ሕፃን ፍቅረኛ ማለት እንግዲህ ልጅ እስከሚወለድ ቀፊኝ፣ እንዲህ አድርጊኝ፣ እንዲህ አድርጊኝ የሚል ነው እያለች እየመከረቻትም ነበረ። አንቺ ግን ለምንድን ነው ለሰኒ እንደዚህ አይነት ሴራ ያሴርሽው? እያለቻትም እንግዲህ ስትላትም ነበረ። እኔ ወደኛል ብዬሽ ነበር፣ ነገር ግን አልወደደኝም እያለችን ስትላትም ነበር። እንግዲህ በዚሁም አጋጣሚ ሰኒ ሰኔና ክብሮ ቁጭ ብለው እንግዲህ አሁን የሚሰማሽ ነገር የምጠይቂኝን ጥያቄ እንዳትጠይቂኝ ነብሽ ትርትር ሰውነት ሹብሊን እንቀጠቀጣል አይደል ብሎ ነው ይላታል። አዎ ግን እኔ የማስበውን ነገር አንተ እንዴት ነው የምታውቀው? እያለችን ስትለውም ነበር። አይ ያውቃለሁ፣ ፍቅር እንደዚህ ነው የሚያደርገው። በቃ ሁሉንም ነገር ተናገሪ፣ አይኔን አይኔን እያየሽ አውሪኝ እያለም ሲላትም ነበር። አይኔ ምንም ነገር ማውራው የለም። አሁን ሰፈሩም አዲስ ስለሆነ እንዳይመሽብህ በጊዜ ተነስ ሂድ እያለችውም ትለዋለች። አይ ችግር የለውም፣ እኔ እዚህ ሶፋ ይንቅፍ አድርጌ አድራለሁ ብሎም ሲላት እንግዲህ፣ አይ አይሆንም እንደዛ አይሆንም ተነስክ ሂድ ብላ፣ እንግዲህ እሺ በቃ ሄድልሻለሁ የኔ ፍራታ ብሎ እንግዲህ፣ እሷም ፍቅር አሁን ወደ ፍቅር ወደ ፍቅር እየገቡ ነው። አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። እሷን እንግዲህ ስሟት ሄዷል ማለት ነው። በዚሁም አጋጣሚ ሰኒ ምን እያልሽ ነው? ወደ ራስሽ ተመለሺ ወይ እያለች እንግዲህ፣ እሷም ራሷን ደስ ደስ እያላት ነበረ፣ ደስታን እየተሰማ ነበረ እየተደሰተችም እያለ እንደዚህ ደስታንም እያሳለፈች እያለ መራዊት እንግዲህ ሲያስደስታት የነበረው የናሆሜ ስጦታ